እኔ ያንተ ድውይ ሆሳና ብዬ ዘንባባ ገንጥዬ በዚህ ሁሉ መሃል እንደዛ ታግዬ ክቡር የዳዊት ልጅ በማለት ዘምሬ በማግስቱ ሰኞ ገባኝ ጥርጣሬ። የምን የዳዊት ልጅ አይሁድን ለከዳ በቃ ቅጠር ባንዳ መዝንለት ዲናር ነጥሎ ከመንጋ የእግዚአብሔር ልጅ ብሏል ይገረፍ ባለንጋ። ጫካውን መንጥሬ ከአይሁድ ጋር መክሬ ተከታይ የነበርኩ አሁን አስከትዬ ብዙ ጋሻ አጃግሬ ሰላም ላንተ ይሁን እንዴት ነ መምሬ? ያዙና ጎትቱት ድጋሚ እንዳያመልጥ ግረፉት ባለንጋ ጀርባው እስኪመለጥ። እኔ ያንተ ድውይ በሰላሳ ዲናር ቸርችል ሌክ ሲያበቃ የከረጢት አንገት በገመድ ንቄ ይህን የምን ሕይወት በቃ አቁሙት በሸንጎ ሞት ይፈረድበት። የለም ንጹሕ ሰው ነው እንዳይል መኳንንት የለም በሱ ፈንታ በርባን ይፈታልን። በርባን በርባን በርባን ምንድን ነው የሚሰማን? የአንተው ድውይ በርባን ንጹሕ ደም ያፈሰስኩ ቢጤ ናኩኝ በወንብድናዬ ባለም የታወቅኩኝ እንደ ጓያ ንፍሮ ብዙ የሰበርኩኝ አንተ ታስረህልኝ እኔ ከተፈታው እንግዳስ እንዳልሞት በል የኔን ሞት ሙታው። እኔ እንደው ድውይ ነኝ ባለሙ ገበታ ሄጄ ልፈትፍተው ደግሞ ድውይ እኔ እስከ ሸንጎ ጓሮ እስከ ጲላጦስ በር ከኋላ ተከትዬ ነበር። ግን አላውቅህም አልኩ ሲጠይቁ፣ ይፈራው የአይሁድን ጭካኔ በአንተ የደረሰው እንዳይደርስ በእኔ ይቅር በለኝ ጌታ፣ የሆዴን ታውቃለህ የአፌን ወለምታ። እኮ እኔ ምንድነኝ የሰጠኝ ስልጣን እንዳስር እንድፈታ? በቃ ሳይላጥምድ ልሂድ ጥብረ ያዶስ እኔ ስራዬ ነው እኮ እንዴት ናንተስ? እኔማ በሸንጎ ፊት ቁሜ በትሩን ተቋቁሜ በጦር ተወግቼ በጥፊ ተመትቼ ከግንድ ታስሬ በሸንጎ ተመርምሬ እንካ ተቀበለው የገዢው በረከት። መስቀሉን ተሸከም የአዳምን ሞት ሙታት መስቀል ተሸክሜ እስከ ጎለጎታ በጨካኞች መሃል አንድ እናት ተገኝታ እንካ ውሃ ጠጣ አይዞ ጌኔጌታ። በእርጥብ ካወረዱ ይህን ሁሉ ማት ደረቅም ቢያገኙ እንደምን የሚያደርጉት? በቃ ዘወር በሉ፣ ወንበዴ ይለፍበት፣ ስቀሉት፣ ስቀሉት፣ ስቀሉት፣ ስቀሉት። መስቀል ላይ ወጥቼ ዙፋኔን ዘርግቼ እሉሄ እሉሄ ሰይጣንን ጠርቼ በሳት ዛንጀሬዤ መለኮቴን ብገልጥ ያሳተውን ሁሉ ካሰ ያለ ብጥብጥ በስተ መጨረሻ እናቴን